ስማቹስማችሁ ቀላል ነው ስራችን ጥልቅ፣ ስማችን ቀላል። አይነ ጥላ ራሱ ኮ ይሄኛውን አይን አይደለም እናጠላሁ። የውስጥን አይን፣ የውስጥን አይን ነው የምናጠላው፣ የማሰብን አይን፣ የበረከትን አይን። የሰውን ልጅ ዘመኑ ላይ ቁጭ ካልክበት አጠላኸው። ያየ ይመስለዋል። ማደናበር፣ ማደናገር። በቃ አቦ ዛሬ ነው ጎዴው

አበሻኮስ ሽንት ሲሻና ብቻ ነው አይነ ጥላ የሚለው። አባት ሆኖ የሚመጣውን የአባትን ባህሪ ማወቅ፣ ልጅ ሆኖ የሚመጣውን የልጅን ባህሪ ማወቅ፣ ባል ሆኖ የሚመጣውን የባልን፣ ይባልን አዘባርቀህ አዘባርቀህ ያዳምን ልጅ አዘባርቀህ መልቀቅ። ባቢሎን ዘመን ቋንቋ ሲደበላለቅ አይደለ የሰሩት ግንብ የፈረሰው እርስ በርሱ ታደበላለቀ። አለ አበቃ አብ እንዲህ አድርጊ ብትልናት አታድርጊ የሚለውን እኛ እንሰጣለን። የልጄ ምንሆና ነው ትላለች እናት፣ ምን ሰሆን አየሽኝ ይላል አፍጥጦ። አይነቱ አይደክምህ ለጉድ ተፈጠርክ አንተ። ምን ነው ብትለየን? ቆይ ብንለያየ እናንተ ስርህን ይንቀለው አሜን ስርህ ይነቀል። ወንድም ሴትም እንሆናለን። ሴት ሆነን ስንገባ በሴት በኩል የሚመጣውን ነገር በሙሉ እናበላሻለን ሴትነቷን። ወንዶንን ስንመጣ በወንድ በኩል ለሴቷ የሚመጣውን ነገር እንከለክላለን። በቃ ወደዛ ጋ አዙረው። ለምንድን ነው የምትፈራው? ይሄ አንተ እኮ አይገባህም፣ አያቃጥልህም። ግን አንተ ነው ተቃጥለ ተቃጥለ ጨርሰ ነው ሰው የምታቃጥለው። አዙረው። ምን ይሄ ያስቃል። የሚያሳዝን ጉድ ነው እኮ የመጣብኝ። አዙረው እባክህ አጠቃቀምን መቀየር አጠቃቀም የሰው ልጅ ጭንቅላቱ ይኸው። ይሄ የሳሳ ህዝብ፣ ልቡ በእምነት የሳሳ የደከመ ህዝብ ውስጥ ለመግባት ይኸው ትንሽ ነው የሚፈልገው። ትንሽ ቃ ማስቀመጫ እሷ ውስጥ ከቶ እዚህ ውስጥ ይዤ ዞር አለውኝ እና ቼክ ወታደሮነሽ፣ ወታደሮኝ፣ አባ አይጣል በሉ። የእግዚአብሔርን ጸጋ እንደ የጠለቀ ምርምር ሳይሆን ወደ ላይ አይቶ እግዚአብሔር ማዳን ሰው ዝም ብሎ ቢጠብቅ እንዲህ ይፈጥንለታል። እኔ በመጣው ቁጥር ይገርመኛል የሚሆነው ነገር አባ፣ በቀደምም ሊሄድ ነበረ። አንተ ደግሞ ስትወድ ወይ ወይ፣ አይሰለችም። ምን ጉድ ነህ? ቆይ እዛ ጋር ይሄን ወደዛ ጋር ግናእና ተጠጋ። ምንድን ነው አትንከርፈፍብኝ። ዓይነ ጥላ ዛሬ ገና ግን ጉድ እንዳረከኝ ታውቃለህ። ወይወ ምንድነምልከኝ ጠቃበልእና ተናገር እስቲ አትንገላጀጅብን። እሺ ምንድን ነው የምትለው? እኔ እኮ ዋን ስሜ ነው ቀላል። አስገቢና ሶጭ እኮ ነ ኛንተ ቆይ ልቀቀኝ። እዚህ ጋር ልቀቅና ላውራ ልልቅ በደንብ። ዓይነ ጥላ ስሙ እኮ ነው ቀላል። ስሙ ነው ቀላል። ዓይነ ጥላ ሁሉም ለመደው። ዓይነ ጥላ ስሙ ቀላል ነው። አዎ በረኞች ነን። በቃ ስማችን ቀላል ነው፣ ስራችን ጥልቅ ነው። ታውቃለህ ስማችሁ ቀላል ነው። ስራችን ጥልቅ ስማችን ቀላል አይነ ጥላ። ራሱ እኮ ይሄኛውን አይን አይደለም የምናጠላው የውስጥን አይን፣ የውስጥን አይን ነው የምናጠላው? የማሰብን አይን፣ የበረከትን አይን፣ የእውቀትን አይን፣ የህይወትን አይን፣ የዘመንን አይን። በቃ ዘመን ላይ ቁጭ ካልክ ምንድን ነው የሰውን ልጅ ዘመኑ ላይ ቁጭ ካልክበት አጠላኸው። ያየ ይመስለዋል። ማደናበር፣ ማደናገር። በቃ አቦ ዛሬ ነው ጎድ የሆንኩት እኔ። ሰላሳ አራት ዓመት እኮ ነው አንተ የኖርኩት። ድፍረትህ ድፍረትህ ድፍረትህ! አቤት ደፋር አቤት ጉድ፣ ጉድ አዳም ልጅ ተሰብስቦልሃል ጉድ ሊሆን ይኸው ይችኛዋን አዞራትና በደንብ እናውራ። ለምን መሰለህ ቆይ ቆይ አዎ እሱን ወደ ዛር ግን አላወራለህ። ሰላሳ አራት አመት መኖር ቀላል እንዳይመስልህ፣ ቀላል አይደለም። ሰላሳ አራት አመት መኖር ግን ጡረታ አትወጣም። እድሜ በመለኪያ አይለካም። ስሚ ዓይነ ጥላ ነው ዛር አስገባለሁ። በዛር እምቢ ሲሉኝ ከዛ ከፍልና ራምፓውኝ ይገባለሁ ይሄን ሁሉ አታረማምስና ይዤ ሄዳለሁ ዘመን አለቀች አላለቀችም ወይ ያዳም ልጅ ህይወት ሀምሳ ይሆናል ወይ ስልሳ ይሆናል ወይ እንግዲህ እሱ የሰጠውን እሱ ያውቀዋል እዛች ላይ ቁጭ ብለን አጣጥመን መጨረስ ነው በቃ ካልነቃ አጣጥሞ መጨረስ ነው አዋ መላስ ነው መላስ ታውቃለህ ፀጉራማና ሻካራ መላስ አለን ኛ መላስ ነው አልኩ አይነጥላ አዎ፣ አይነጥላ ስሙ እኮ ነው። ቀላል አበሻ እኮ ሽንት ሲሸና ብቻ ነው አይነጥላ የሚለው አልጋ ላይ ሲሸና ብቻ አይነጥላ። አላወቀም። ስራው ጥቅ ነው፣ አይነጥላ ነው በቃ። ወይኔ ወይኔ ወይኔ! አንተ ተደብቄ ነበር እኮ። ለምንድን ነው የተደብቅኸኝ? ሰሪው ነኝ ዋናው። እኮ መስሪያው እኔ ነኝ። በቃ በሩ እኮ እኔ ነኝ። ሲም ካርዱ ነው በቃ፣ ወይ ፒን ኮዱ በለኝ ሲሙ ሳይሆን ፒንኮዱ ነኝ፣ ፒንኮዱ ነኝ በቃ። ያስከና ያስከን ያስከና ያስከን ፒንኮድ ነ ማለት ነው። ፒንኮድ ነኝ እኔ በቃ። ሌላ መሙላት ነው፣ ላው ላይ መሙላት ነው። ማስገባት፣ ማስወጣት፣ አባት ሆኖ የሚመጣውን የአባትን ባህሪ ማወቅ፣ ልጅ ሆኖ የሚመጣውን የልጅን ባህሪ ማወቅ፣ ባል ሆኖ የሚመጣውን የባልን አዘባርቀህ አዘባርቀህ የአዳምን ልጅ አዘባርቀህ መልቀቅ ይህን ቁጭ አርገው ነጠላው ደግሞ አትወድም እንዳለ ነገር ችግር የለም። ምን የትም ቦታ ቁጭ አርገው አዘባርቅ፣ አዘባርቅ አዞረው በቃ። ናቱን አሁን አንተ ራስ እዚህ ቆመህ ስታስተምር የሚሰማህ የለም እንጂ ቃሉ ብቻ። በቃ አንጎላችንን እኮ ነው እኛን ያዞረን። ልባቸው ርህሩህ የሆነው ሩሮዎች ላይ አለን አንቆይም። ለዚህ ነው በትንሽ ቀን ጉዳ ያረረከን። በመጣች ወር ባልሞላት ጊዜ ጉዳ ሆነችው። ልባቸው ግን የእኛን የሚመስለው ላይ ዘመን እንፈጃለን። ወጣ ሲል ቢውል አመቴ አመቴ። አንቺ እኮ አለች አንዷ አንቺ እኮ እኔ ከመጣሁ አመቴ ነው በአንድ ወርሽ በስድስት ቀንሽ አለቻት። ባህሪያቸው የኛን ይመስላል። በቃ የራሳችን ሰው ልቡ የሰይጣንን የራሳችንን አይነት ልብ ካለው ይመችናል፣ መኖሩ ተመሳስለን በስመ ትክክለኛውን ማን በስመ እያለን በስምና እኮ ጉዳዩ በጣም እኮ ነው፣ ይገርማል ሆኗል እኮ ምን እኮ ወዴትና ወዴት እኮ እንደሚሄድ ሁሉ አያውቀውም፣ እኮ እንዴት እንዴት በቃ እሱ ገብቶ ያስቀድሳል። በቃ ቆቡን ጭኖ እዛ ስ ወደዛ አትሄድ አንተ በይ አላልክም በያት አልክ ወይ በል አልከኝ። አንተ በቃ እኛ ነን የምንለው፣ ምን አስፈራህ አንተ? እኛ ለምናወራው ነገር አጥነካካተው እሱ፣ እዛ የራሱ ጉዳይ በቃ። ታድያ የራስን ባህሪ ብቻ ነው በቃ እንደዚህ እያለ ነዋ። በቃ እንዲህ ያለ ነው እዚህ ያለ ሁልህ በሙሉ እንደዚህ እያለ ነው። እያለ ና እንኖራለን አብረን። አንተም እዚህ ትደክማለህ ሰውም እዚህ በቃ ተሰብስቦ መኖር ነው በቃ አጥልተን አጥልተን አጥልተን አጥልተን ለው ላይ ግማሹን በትዳሩ፣ ግማሹን በልጁ፣ ግማሹን በአባቱ፣ ግማሹን በእናቱ፣ ግማሹን በማስወረድ፣ ግማሹን ዘመን በመፍጀት፣ ግማሹን ቋንቋ። አቤት ቋንቋ መደበላለቅ ደግሞ ደስ ሲል መደበላለቅ። ሮሮረሱ በጣም ጠቃሚ ነገር ቋንቋ መደበላለቅ፣ ቋንቋ መደበላለቅ። አየህ፣ ለህግም ለሰውም በጣም ጠቃሚ ነው። እንደት ነው ቋንቋ መደበላለቀው? የባቢሎን ዘመን ቋንቋ ሲደበላለቅ አይደለ የሰሩት ግንብ የፈረሰው?

ልብህን ሳትከፍት ዋጋህን እያገኘህ ትሄዳለህ። እዚህ እየተቀባበልን እርስ በርስ በቃ እንደ እኔ ባቢሎን እንደ ባቢሎን ተዘበራርቋል ተደበላልቋል እኮ አልኩህ። በቃ እንዲ የባቢሎንዋ ቃል መጣች። አቤት እሱን የሚችል የለም፣ የቆምክባቸውን የሚችል ማንም የለም። አንተ ሀያ አራት እንትን እንትን ሀያ አራት ሀያ አራት በቃ ስራህን ሰራህ። ምን ይደረጋል ይደረጋል። ይኸውልህ እኔ አሁን መሮኛል። በቃ ባጭር ጊዜ እንዴት መረረ? ይሄን ያህል ዘመን ስታተራምስ ቆይተሽ ሴትየዋ ርህሩህ ልብ ያለው ላይ እውነተኛው ስፍራ ሲመጡብን አንቆይም። ለምን አሁን አይመጡም? ለምን አሁን አይመጡም? ርህሩህ ልብ ያላቸው ላይ አምናው አሁን ከመጡ ውልቅ ነው ጓዛችን ጠቅለን፣ አቅም የለም የባቢሎንን ያህል ስራ የሰራ እንዲህ በአጭር ጊዜ ውስጥ ፈታል። ባቢሎን ሲመራመር እኮ ነው ወደ ላይ የደረሰው። ደርሳለሁ እያለ ከፍ ሲል ደርሰላለሁ እያለ ከፍ ሲል በቃ ወረደዋ። ባቢሎን ከፍ እኮ እያለ ዝም ብሎ በቃ ልክ ያለ አግባብ ሲሆንበት አወረደው፣ የራሱ ቁጣ ከላይ። የሰው ልጅ ደግሞ ልቡ ሩህሩህ ሆኖ ቀና ሆኖ ከመጣ ከእምነት ጋር ልቡ ከመጣ አንቆየም። በቃ ልብ ላይ ነው ያለው ነገር። የዘመኑን ሎጂክ ትከተላለ ነው ወይስ እንደ ሰው ባህሪ ትለዋውጣለህ አጠቃቅም የዘመኑ ሎጂክ እኮ አላዋጣ ብሏል የዘመኑ ሎጂክ ተበላ ተበላ ሃይማኖት በላችሁ የቆም ክባት ቦታ በላችሁ ሎጂክ ተበላ በቃ ተነቃበት ዋጋ የለውም አጠቃቀምን መቀየር አጠቃቀም የሰው ልጅ ጭንቅላቱ የው ልቡ በእምነት የሳሳ የደከመ ህዝብ ውስጥ ለመግባት ይኸው ትንሽ ነው የሚፈልገው። ትንሽ ልቡ በእምነት የሳሳ ህዝብ ጥንካሬ የሌለው ነው የምትለው ለምንድን ነው? አትናገር ነው ምትለው? ስንት ገንዘብ እንደሚፈሳ ያውቅም። የራሱን ብቻ ያወጣ ምስጥር እንዴት ያወጣል? ስንት ምስጥር የራስን ለምን አታወራ? ጉድ! አይ ጉድ! አይ ጉድ! አንበሳው አ ምን በቃ አውራ። ልክ ቆይ፣ እንደዚህ እንሆንስ ነው? በየቀኑ ስንት ገንዘብ እንደማወጣት አውቃለህ? ስንት ባህም አይደለም፣ የዘመኑን ሎጂክ ያጠቃቀም ዘዴ እላለሁ። አጠቃቀሙ አጠቃቀሙ ምን መሰለ አላወክም ተው፣ ከዚ ጋር እንጫወት እኔ እናንተ፣ አትቆጣ። ምን አይነቱ ነው? አይደክምህ? ለጉዴ ተፈጠርክ አንተ። ምን ነው ብትለየን? ቆይ ብንለያየን፣ እናንተ ስርህን ይንቀለው። አሜን። ስርህ ይነቀል። አሜን። ስርህ ይነቀል። እሺ ለዘለዓለም ከኛ ይለይህ ከኛ ይለይህ እሺ በቃ ምርቃት ነው እንዴት አለ ምርቃት ነው እንዴ እንዴ ኢየሱስ ክርስቶስ ስም እንገዛለን በቃ በኢየሱስ በቃ ቋ አስረህናል አሁን ድንግል ማርያም ስም እንገዛለን ግል ማርያም ስም እንገዛለን በሥላሴ ስም እንገዛለን ስም ነው ምርቃት ማለት እሺ ቆይ እኔ የምልህ ቆይ አንዳንድ ሁኔታዎች በቁመት አይተን የገባው ዓይነ ጥላ፣ በመልኩ አይተን የገባው አንተ። አሁን አይተሃት ነው ተጃጅላ፣ ተጃጅላ ጅሎ ቆጮ ሆና አላየህም አንተ? በቁመና በመልክ ስንት ጊዜ ተወስዳ ነበር እኮ ያኔ። ስለዚህ አሁን ለሚወዛወዙት ራቁታቸውን እምብርታቸውን እያሳዩት ሞዴል እንደሚባሉት ያኔ ተጠርታ ነበረ ሞዴል። አዎ፣ አይሆንም ብለን ነው በቃ ከዛ በኋላ አቀጨጭን፣ ትዳሯን በላን፣ ልጆቿን በላን፣ ኑሮዋን ከፍ እንዳትል እውቀቷን አሳጠርን። ብትማር አንደኛ ትወጣለች፣ አንድ ነገር ብታሳያት ቀድማ ይሄዳል ጭንቅላቷ። ማቀጨጭ በቃ ከእህቶቿ ጋር ድብልቅልቅ አወጣን፣ አበላሽን። ትዳር ብትይዝ ዓይነ ጥላው ለአውሬው ሰጥሃት። አውሬው እያሳለፍኩ በረኛ አይደለሁም፣ ለአውሬው ለአውሬው እያስገባሁ በቃ ለበይ የሰጠኋት ልጆቿን እንዳታሳድግ አደረግኩኝ። አንተ በቃ እኮ አለቃችን ምን ይፈልጋል መሰለህ? ምሱ በቃ ጥሩ ጥሩ ነገር ነው የሚታጭለት አለቃችን። እናያው ለጊዜውን የሚቀመጠው ተጠቅሞ ስለሚጥል ጥሩ ነገር እንዲታጭለት ነው። መንገድ ላይ ያገናኘ ናቸው ከስንት አመት በኋላ አስልቼ አስልቼ፣ አይነ ጥላ ስራዬን ሰርቼ ሰርቼ፣ ዛርም ስራውን ሰርቶ ሰርቶ ሁሉን ነገር ስንጨርስ አስረከብን ለጌቶቻችን። አሳልፌ ይኸው ዛሮኜ ብመጣ ቢያልሽኝ አይነ ጥላ ሆኜ ብመጣ አልሞታልሽኝ ዛሮኜ ብመጣ ይሄ ነገር እንዲህ ያለ እውቀት ለእኛ አልተሰጠም እያልሽ ቁጭ ብለሽ አልካድማልሽ አይነ ጥላ ሆኜ ብገባ አልሞታልሽኝ። ለበየው ልስጥ ሺ ለዋና ዋልኩና ላለቃዬ አሳልፌ ይግቡ ጌታዬ ብያስገባኋ እንዴት ይጉ ጌታ ይብል አሁን እንዲ በረኞች ነን እኮ ስማችን ነው እንጂ ትንሽ ስራችን ጥልቅ ነው አልኩ እኮ አስገባን እኛ በር ላይ እናጨበጭባለን አጀሬ ዛም ሹክም ሹክም ሹክም ሹክ እያረገ በቃ ስዕሏን ይዞልህ አንተ መጥተ ዛሬ ስዕሏ ነው የመጣው ወይ አንተ ቅድም ስታስተምር ነበር እኮ እዛ ጋ ለምን ይጠቅሰዋል እያልኩ ተቃጠልኩ ምኑን በቃ የሰው ልጅ እኮ ስዕሉ ነው ያለው በአሁኑ ሰዓት ስዕሉን ይዞን የሚወዛወዘው የለም ውስጡ የለም። ትላል ለማን ይሰማሃል? ከስንት አንድ ብቻ ነው። ግማሹ ስለ ነጠላ ይታያል፣ ግማሹ በጎሪጥ ያቻት መጣችብኝ ይላል፣ ግማሹ ተሰብስቦ በቃ ዝም ብሎ የሰማ ግን ዚጋ አንገቱ ታንቆ ይመጣል። እንዲ ለነገሩ አትስሙ፣ ሩሩሩሩ አለመስማት መልካም ነው። እንዲያዋርዳል፣ እንዲያጋልጣል። ከእናት ነው የመጣ፣ አይነጥላ ከአባት ነው የመጣ። በውዴታ ነው የመጣሁት። በውዴታ እንዴት በውዴታ? የውዴታ አይነጥላለን የውዴታ ይንጥላለን እና እና ሰውየውን ወይም ሴትየዋን ወይ ልጅቷን እንወዳለን፣ በምንፈልገው ነገር እንገባለን፣ ምንም ነገር እንዳይሆንላት እናደርጋለን። ባል ወንድም ሴትም እንሆናለን። ሴት ሆነን ስንገባ በሴት በኩል የሚመጣውን ነገር በሙሉ እናበላሻለን ሴትነቷን። ወንድ ሆነን ስንመጣ በወንድ በኩል ለሴቷ የሚመጣውን ነገር እንከለክላለን በቃ ባህሪ መለዋወጥ ነው። ባህሪ መለዋወጥ ነው። ወንድም ሴትም ሁለት እኮ ነኝ እኔ ብዙ መሰልኩ እንዴ? ያለፈውም ጊዜ እኮ ተነጋግሬ ነበር። እኔ ሚሊየን አለ ጥርት ያልኩኝ የጠረፏ ንግስት አይነጥላ የጠረፏ ንግስት አይነጥላ ሴት አይነጥላ ወንድ አይነጥላ ሁለታችን ምናን ወንድም ሴቱም ካል አይሆንም እኮ አንዳችን አንዳችን እንጠራለን። አስከተለን ነው እንጂ ለብቻ አይሆንም። ሁለት ነን። ዘጋን፣ በቃ አበናሸን። እያስለምንን እናበላታለን። አንተን እንኳን እዚህ ቁልፍ ተደም ስትመጣ እንዴት እንደምትመጣ ሰው ትመስላለች። አሁን ለሰው እዚህ እንዴት እያደረኩ እንዳመጣ እንዳው ስለ ምናምን ብላ አልለመነችም፣ እንጂ አንተ አላወቅህም። አውርጄ አውርጄ አውርጄ ግን የዋህነቷ ትንሽ ተጫወተብንና ይሄንን ነገር ወደዛ ጋር ዞሮ፣ ለምንድን ነው የምትፈራው ይሄ? አንተ እኮ አይገባህም፣ አያቃጥልህም። ግን አንተ ነው ተቃጥለ ተቃጥለ ጨርሰ ነው ሰው የምታቃጥለው አዙረው ምን? ይሄ ያስቃል። የሚያሳዝን ጉድ ነው እኮ የመጣብኝ አዙረው። እባክህ የቱን አዙረው? ይሄ ሁሉ ዝካ ዝካ አቃጠለኝ። አዙረው ምኑን እንን አይኔ? ተቃጥዬ ተቃጥዬ ጨርሼም አይደለም። ተቃጥለ ተቃጥለማ ብትጨርስ ጠፋህ እኮ መቼም ትገኝ ነበረ። ለጉድ ለጉድ ተፈጥረህ ለጉድ ለጉድ ምን ጉድ እንደሆንክ ምን? ቁመቴ አጭር ነው። አንተን እንኳን አላክ። ተዘጋጅ። ስንት ናችሁ ጠቅላላ? ስንት መሰል ነህ? የመጨረሻ አልደርስባትም። ገባ ሰላሳ ዓመት ይዣለሁ። ሁለት አይነ ጥላህ። እኔ ለስንት ጊዜ ትታጫለች ወንዶ ወደኋላ ቁመና ብቻ ስዕል ብቻ አድርጌል። ቁጭ ነው ቁጭ። እንጀቷን አስረን ጥቁርሻ ነው የተመተትከው። ተመትተህ ነው ወይስ ትቼ? የመተቱን እኮ ነው የምነግርህ። ምን አይነ ጥላ ያስገባሁትን እኮ ነው የምልህ። ለምን እድሜ ልኳ፣ ነገሯ ሁሉ ብርሃን እንዳይሆን፣ ድፍን ሰው ፊት ሰው ትመስላለች። ድፍን እህቶቿ ኧረ፣ መኑኝ፣ ውደዱኝ፣ እምቢ ባል ቢገባ ይወዳታል። ግን ምንድን ነው ነገሩ? ተርባ ሰው ሊሰጣት ሲፈልግ እጃ ልዘረጋል። ለምንድን ነው ነገሩ? ብትሰራ ከፍ ሊያረጓት ይፈለጋል። አይሆንም። ጥቁር ጭለማ ሴትየዋለች። ግን ጭለማ በህይወት ጭለማ ማለት ይኸውልህ ይዘጋጋል ጨለማ። ጥቁር የተመረጠው ለምንድን ነው መለከቷ? ጨለማ እሷ በጣም ጠቃሚ ነች። እኔ ልንገር፣ አቤት። እንደዛ ብታረግ አንተ የትደርስ ነበር፣ ሞኝ። እንደዛ ብታረግ ምን ባረግ? ጥቁሯን ብትለማመድ፣ ጥቁሯን ውሻ ወይ፣ እንዴት ቆንጆ መሰለች። በቃ አጨለማ ቁጭ ነው የሰው ልጅ ጥቁር ውሻ፣ ውሻ ማድረግ ነው እኮ ሁሉ ነገር። ብትናገር አትደመጥ፣ ውሻ ውሻ፣ በቃ ውሻ ውሻ ውሻ። ታውቃለህ ወጥ ብትለው ወደዛ ጋር የሚሄድ ግባ ስትለው የሚገባ ስሰጠው የሚበላ የሚለማመጥ በቃ ቢለማመጥ ምንም የማይገባው ሲፈለግ የሚሰጠው ሲፈለግ እንደዛ አደረግ ነው። በቃ እያወራን ውልቀው ይህንን ወደዛ ጋር ብታደርገው ና ተጫወተን ብንለያይ ማለት ነው። መጀመሪያ የሰባት ጠርሙስ አጠጣኋት ሙሉ አሰራሁና ጻፍኩና፣ ጽፈት እንዳታይ እንድትደነዝዝ አደረግኩና ጡት መስያዣ ውስጥ አስቀመጥኩኝ። ያዥው አላት፣ የቁም ጽሁፍ ለአርባ ሰባት ቀን እዛ ውስጥ እንድትይዝ አደረግን፣ አስቀመጠ። በቃ ልጁ እዚህ ውስጥ ምንድን ነው ይኸው? ለምን ተፈለገ? ልጅቷ እጣዋ ግንባሯ ሰራተኛ ነው። አንተ ይህን ነገር አታምንበትም አይደለ? ሰራተኛ እኮ። አይ አንዳንዱ ለመግደል እንፈልግና አልሞት ያለንን በቁመናው እሱ አለ። ስዕሉን ቁጭ እናደርግና ውስጡ ያለውን ነገር ሰርቀን እንሰራበታለን። በቃ ወሰድን ማለት ነው። ስፔር ፓርት ሌባ ማለት አቤት፣ አቤት! እንደዚህ ያሳምርልኝ። ሰርቀን እንሰራበታለን። በቃ በቁመና ያ ሰው ስዕሉን ይዘ ወዛ ወዛ ላይኖረ ይመስለዋል። የለም በቃ አሁን እሷን ለመስረቅ ነው ይህ ሁሉ። በቃ ጭንቅላቷን እድል እያየች እየተነገራት አንተ ሳይ ነው እንጂ መጀመሪያ ወዷታል። ከወደዳት በኋላ ሰባት ጠርሙስ አጠጣት። ያ አፍዝዞ ካደነዘዛት በኋላ ያዢ ሲላትም መያዝ ክተቺ ሲላትም መክተት፣ እየመጣ መስሪያ ቤትም ቼክ ሲያረጋው አለ ያ ነገር ሲላት አለ ትልጀመር በቃ ቆማቶን ታዘዘች። ሰባት ጠርሙስ ምንድነው ሰባት ጠርሙስማ ለ12 ተወደው ነበር አንተ ተጣቀም እኮ ሰባት ጠርሙስ ጸበልና አልናት። ሰባት ጠርሙስ ይውልህ። የደፍተራ ነው የጠንቋይ ነው አይደፍተራ የደብተራ፣ የደብተራ ነው፣ የደብተራ ነኝ። እሺ በሰባት ጠርሙስ ገባ። ሰባት ጠርሙስ ተቀመመ። ያን ከጠጣች በኋላ ፈዘዘች፣ ደነዘዘች። ከዛ በኋላ ነው ሾርባውም የገባው። ተንበርከክ፣ በቃ ይበቃል፣ ተንበርከክ። ውትድርና ስንት አመት ትሰርታለች? አስር አመት፣ አስር አመት፣ አስር አመት። የወታደራዊ ንቃት ታዲያ እንዴት ነው አንተን አላጠቃህም? አይ አንተ፣ እኛ ራሳችን ወታደሮች ነን እኮ ውትድርና ራሱ ምን እንደሆነ ይገባሃል። ግን ተው፣ ንቃቱ አላነቃህም ወይ ነው ንቃቱ? ንቃቱ እኛ ራሳችን እንጫነዋለን እሱ ይከራከረናል። ግን ያው ብዙ ነገር ስላለ ውስጡ እንደጋገፋለን። ግን ተዘጋጅሽ፣ አፍላውጣ ሰውነ ከሰውነት ሁላችሁ ስንት ናችሁ ጠቅላላ? ሀሰባት ሀሰባት ሀሰባት ከሰውነት ውስጥ በሙሉ ጥሩ ከሙሉ ፈጠን በልና ከጀርባ

በናዝሬቱ በኢየሱስ ክርስቶስ በስላሴ ስም በስላሴ ስም፣ ሲኦል ታስረናል፣ ሲኦል ታስረናል። ቶሎ ሰባት ጪኑ አይዙስ

ሰው ሰው መሆን እስከዚሁ ነው። የኛ ጉልበታ ምን ላለው አባ በቃ ሰው የሚያደርገኝ ቢሆን ጥሩ ነው። ሰው መሆኔን አውቄው በሞት አባ ከዚህ በኋላ አንድ ቀን እንኳን ሞት ላይ ቀረባ እቁመና እንደ መሰቃየት መጥፎ ነገር የለም። አልገባም ለሰው እንዲስታዩኝ የሚያሳዝን ነገር የለኝም አባ። ብዙ ነገር አለ። አይዞ እግዚአብሔር እንዲረዳኝ እግዚአብሔር ጸጋውን ባበዛለው ቁጥር በጸሎት አስቡኝ። ምንም አልል ሰልችቶኛል አባ መኖር፣ እኔ ደክሞኛል። ዝም ብዬ ነው መጣው አባ እግዚአብሔርን ስለምወድ መጨረሻውን ሌው ብዬ ነው የምመጣው። ያው እያለ ከስር ከስሩ እየወጣ ነው እኮ። ይኸውልሽ ደግሞ እዚህ ጡትሽ ውስጥ አርባ ቀን ሙሉ ያስቀመጥሽው ክታብ ነበር የሰጠሽ። አዎ በቁመቴ ልክ ረዥም፣ በቃ እንደዚህ ለክቶ የሆነች ይቺ የፊልም እቃ የለችም አባ ፊልም እቃ ማስቀመጫ፣ ትንጧ፣ ፊልም እቃ ማስቀመጫ፣ እሷ ውስጥ ከቶ እዚህ ውስጥ ይዤ፣ ዞር አለውኝ እና ቼክስ ወታደሮ ነሽ፣ ወታደሮኝ አባ አይጣል በሉ አርባ ቀን ሙሉ አዎ፣ አባ አርባ ሰባት ቀን አርባ ሰባት ቀን እጅ የዘርኩት እዚ ውስጥ በኋላ ራሴ የሆነኝ የጣልኩት ሰለችኝ ጨርሻ ላይ እና እዚህ ጋ እንዳው ሰው የእግዚአብሔርን ማዳን ፈልጎ ሰው የእግዚአብሔርን ማዳን ዝም ብሎ ቢያይ ሌላ ሌላ ነገር ባያስብ መዳኑ ይፈጥንለታል። የምለው ነገር ቢኖር ለእግዚአብሔር ጸጋ በቃ እግዚአብሔር በፈቀደው መንገድ መምጣት ይችላል አባ እንዲህ በእናንተ በፈቀደው የእግዚአብሔርን ጸጋ እንዲህ የጠለቀ ምርምር ሳይሆን ወደ ላይ አይቶ እግዚአብሔር ማዳን ሰው ዝም ብሎ ቢጠብቅ እንዲህ ይፈጥንለታል። እኔ በመጣው ቁጥር ይገርመኛል የሚሆነው ነገር አባ በቀደምም ሊሄድ ነበረ ጨርሻለሁ ብዬ ያለፈው ጊዜ በቀደም እዛ ጋር አሞሻል ሲሉኝ ተናድጄ ልሄድ ነበረ። እንዴት በየቀኑ የሚወጣ ነገር ካያስቆማ ዘመኔን ሁሉ በችግር አሳለፍኩ። ገና ደግሞ እየወጡ መቼ ነው ምኖረው አልኩኝ። አባ መቼ ነው አንድ ቀን እኮ ኖሬ አላውቅም አባ እንዲህ እንደምታየው መሰለው አንድ ቀን አንድ ቀን